አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም፣ ጥቅምት አስር ቀን የሚከበሩ አመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ባኮስና ሰርጊስ ሰማዕታት። እነኚህም የካህዲው ንጉሥ የመክስመያኖስ ሰራዊት ሲሆኑ በኋላም በኢየሱስ ክርስቶስም በመታመን ለምድራዊ ንጉሥ ሳይሆን ለሰማይና ለምድር ንጉሥ ለኢየሱስ ክርስቶስ እንገዛለን፣ አገልጋይ እንሆናለን በማለት ጣዖት አምልክ ወንክደው በኢየሱስ ክርስቶስ ስም ታምኖ በዛሬው ዕለት በሰማዕትነት ሞተዋል። ሁለተኛ ቅዱስ ዮሐንስ መስተጋደል፣ ይሄም እጅግ አድርጎ የሚጋደል ሲሆን ተጋድሎን ያበዛ ሲሆን በዛሬው ዕለት ከብዙ ተጋድሎ በኋላ አርፏል። ሶስተኛ አባ አውማን ዮስ ሊቀጳጳስ ይህ የእስክንድርያ ሰባተኛ ሊቀጳጳስ ሲሆን እግዚአብሔርን በመልካም አገልግሎት አገልግሎ መንጋውን በመልካም አጠባበቅ ጠብቆ በሰላም በሰናይ በዛሬ ዕለት አርፏል ወርሃዊ በዓላት አንደኛ ቅዱስ ናትናኤል ሐዋርያ ሁለተኛ ቅዱስ ኒቆላዎስ ዘሀገረ ሜራ ሶስተኛ አቡነ መልክዓ ክርስቶስ አራተኛ ቅዱስ ያዕቆብ ሐዋርያ ወልደ ኤልፌዎስ አምስተኛ ቅድስት ዕሌኒ ንግስት ስድስተኛ ታላቁ ቅዱስ ቆስጠንጢኖስ ሰባተኛ ቅዱስ ዕፀ መስቀል። ደግሞ ጥቅምት 11 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ፣ ቅዱስ አባ ያዕቆብ ስደተኛው ሊቀ ጳጳስ። ይህ የአንጾቂያ ሊቀ ጳጳስ የነበረ ሲሆን በአርዮሳውያን ምክንያት ብዙ ስደት ደርሶበታል፣ ብዙም ተንገላቷል። ታዲያ እግዚአብሔርን በመልካም አገልግሎት አገልግሎም አንድ ባህርይ ብሎ አምኖ በተዋህዶ አምኖ በስተ በስተመጨረሻም በስደት ሳለ በዚያው በዛሬው ዕለት ታርፏል። ሁለተኛ ቅድስት ጲላጌያ ገዳማዊት፣ ይቺ ሴት እግዚአብሔርን የማታውቅና ዘማዊ ኃጢአተኛ የነበረች ሲሆን ታዲያ ከዕለታት አንድ ቀን ቅዱስ ጳውሎስ ሊቀ ጳጳስ ስለ ገሃነመ እሳትና ስለ መንግሥተ ሰማያት ሲሰብክ ሰምታ በሱ ስብከት ተመልሳ በአብ ወልድ በመንፈስ ቅዱስ ስም ተጠምቃ ክርስቲያን ሆና በኋላም በስተመጨረሻ በሴቶች ገዳም ገብታ በብህቶና ኖራ በዛሬው ዕለት በሰላም በሰና ያርፋለች። ሶስተኛ ቅዱስ ፋሲለደስ ሰማዕት፣ አራተኛ ቅዱስ አርማሚ ሰማዕት። ወርሃዊ በዓላት አንደኛ ቅዱስ ያሬድ ካህን፣ ሁለተኛ ማር ገላውዲዮስ ሰማዕት፣ ሶስተኛ ብፁዓን ኢያቄምና ሐና፣ አራተኛ አቡነ ሐራ ድንግል ጻድቅ። የቅዱሳን የሰማዕታት በረከታቸው ረዴታቸው፣ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።